ኢየሱስ ክርስቶስ ስለ ሰው ልጆች መከራ የተቀበለበት፣ በመጨረሻ ሞትን ድል አድርጎ በመነሳት ሰላምን ያበሰረበት ትንሣኤ እንኳን ለትንሣኤ በዓል በሰላም አደረሳችሁ። ፋና ፖድካስቶች ነን። ጸሎተ ሐሙስና ስቅለት እንዲሁም ዋዜማውንና ትንሣኤውን በተለያዩ ዝግጅቶቻችን ከእናንተው ጋር እንሆናለን። ዛሬ ከአክፋዮች ጋር ነው ቆይታ የምናደርገው። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ቤታችን መናየታችን ኢየሱስ ክርስቶስ እስኪነሳ ድረስ ምግብ አንቀምስም ብለው እንደተናገሩ በመቃብር ሆኖ እኔ ምግብ አልበላም በማለት ሌላ ጊዜ ትዝ የማይላችሁ ምግብ ፊታችሁ ላይ ይመጣል። እየተሰራ እኮ አይደለም ግን ከዲያቆን ዶክተር ከሳቴ ብርሃን ጋር ቆይታ ልናደርግ ነው ዛሬ። ከፈጣሪ በታች ሐኪም ደግ ነው ይላሉ። የተከፈለልን ዋጋ ብናቅ ሌሎች ላይ እንደዚህ አናደር ተስሙ። የተከዳ ዞሮ ይመጣል። ታገኘዋለሽ ወይ ታስቢዋለሽ? በዓሉን ከሴት ታራሚዎች ጋር ለማክበር እዚህ ተገኝተናል። እንደት እንደ ጓደኛ ሆነን ሁላችንም በዓል እናሳልፋለን። እስር ቤት ለሴት ልጅ በጣም ከባድ ነው። እናቴ ነገ ትመጣለች ዛሬ ትመጣለች እያለች ነው በዚህ ወጥቼ የቀረሁት እና

እነኚህንና ሌሎች ዝግጅቶችን ይዘን በፋና ፖድካስት በዋዜማውና በበዓሉን ጠብቃችኋለን አብራችሁ